አሰላም አሌይኩም ረሕመቱላሂ በረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ አልሀምዱሊላ ፊያጤና እንዲህ ሲሳቸው አሉላችሁ ሰላም ሰላም ብያለሁ። ያላችሁበት አላህ ጠብቃችሁ፣ ኢንሻአላህ አንድ ቪዲዮ አለ ልጋብዛችሁ ማለት ነው እ እከታተላቸዋለሁ ግን እንደዚህ ይሆናል ብዬ መጨረሻ አለበንገ ዘመን ነው የምከታተላቸው ማለት ነው። ሰይድ እና ሱመያ ማለት ነው። በጣም ከባድ ነው ግን ወላሂ ይኸው አመታቸው ማለት ነው። በጣም ታዋቂ ቶበሮች ናቸው እነሱ በነገሩ እና ማሻአላህ፣ ያኔ በጣም ለብዙ ሰው የሚደርሱ ሰዎች ናቸው። ስሰማ ማለት ነው እንደ አንድ ሰው ነው። እከታተላቸዋለሁ ግን አሁን ላይ በሚያየው ነገር በጣም ከባድ ነው። እና እስቲ ቪዲዮ ልጋብዛችሁ ማለት ነው። አብራችሁ እዩ ማለት ነው። ሰላም አለኩም ወራህመቱላሂ ወበረካቱ።

ይሄንን አንቺ ይሄንን ብር አሁን ሳይር ነው የሚሰጥሽ። ቅድም እንዳልሽኝ ከሆነ አንቺ ትታገቢ አልሹ ልጅ ደበደበሽ፣ አመመሽ፣ ሳይር መቶ ሐኪም ቤት ወሰደሽ። ከሐኪም ቤት ወጣችሁ መኪና ውስጥ አየሽ ልጁ። ከዛ ሳይድ በጩቤ ሊወጋ ነበር፣ ሳይር ጩቤ ቀምጦ አለ። ከዛ እኔ